ጤና ይስጥልኝ ቤተሰቦቻችን፣ እንዴት ሰነበታችሁ? እንዴት ቆያችሁ? በእያላችሁበት ሰላማችሁ ይብዛ እያልን ያው ዛሬ ለየት ባለ ፕሮግራም ነው ወይም ደግሞ ለየት ባለ ሀሳብ ነው ወደ እናንተ የመጣ ነው። እንግዲህ ወዷ ባለቤቴ ያው ከሚዲያ ጠፍታለች እንደምታዩት ጥቁርም ለባብሳለች። ምንድን ምንድነው? እሱ ደግሞ እንግዲህ ያው አባታችን ስላረፉ ኤልሲ አባት ስላረፉ በዛ ደግሞ የተነሳ በጣም ረዥም ጊዜ ያው ጥቁር ለብሳለች። እኔ ደግሞ ለምንድን ነው ጥቁር የነክል ጊዜ የምትለብሹ? ከዚህ በኋላ ጥቁር መልበስ አቆሚ፣ ቢያንስ ሰባት አስራ ሁለት ሰላሳ አርባ ካለፉ በኋላ ምንድነው ጥቁር መልበስ እያልኩ የመከርኳት ነበረ። እሷ ግን ያው እየሰማች አይደለም። ስለዚህ ምንድነው እናንተ ዛሬ ቤተሰቦቻችን ከእናንተ የምንጠብቀው እ በኮሜንት ሀሳባችሁን እንድትሰጡን ነው። የግድ ጥቁር እየለበሰች መቀጠል አለባት ወይስ ገድብ አለው ይሄ ነገር እንዴት ነው? እኔ በጣም እየመከርኩ ነው በየቀኑ በየሰዓቱ። ጥቁር መልበስ ምንም ለውጣ አመጣ መራስን ከመኩረት የዘለለ ጥቁር በመልበስ የሞቱ ወገኖቻችንን አንመልሳቸውም። እንዳም ከተሻለና አቅሞ ከተገኘ ደግሞ መታሰቢያቸውን ማድረግ ነው የሚበልጠው እንጂ ጥቁር በመልበስ የሚመጣ የሚለውጥ ታሪክ የለም እያልኩ ያው መከር አለው። ያው እሷ ደግሞ ድርቅ ብሏለች፣ እንደዛሬው እንደምታዩት አሁንም እንደለበሰች ናት። ስለዚህ አሁንም በሰው ፊት እምልሽ ምንድነው ከዚህ ቀን በኋላ ጥቁሩን እታስቀምጭ። እንግዲህ አባታችን ተነሳቸው ይማሩ። እሳቸው በሰዓታቸው በጊዜያቸው አጊጠው ተውበው ወልደው ከብደው ድረው ክለው ያለፉ አባት ናቸው እና ይሄን ያክል ብዙ ሀዘን ሊሰማ አይገባም ብዬ ስለማመን ምክንያቱም አባታችን በጣም የተሻለ አኗኗር የነበራቸው እጅግም ደግሞ ብዙ ልጆችን አፍርተው ሁሉም ደግሞ ድረው ክለው ያለፉ አባታችን በጣም የተከበሩ አባት ናቸው። ስለዚህ እንደዚህ ያለ አባት ሲያልፍ እንደዚህ አጥቆ ማዘን ምንድን ነው ውየ ነው? ምክንያቱም ዘመናችን እንደምታውቁት ወጣት እየረገፈ ያለበት ዘመን ነው እና አባቶች በተለይ ደግሞ በእድሜ ገፋ ያሉ አባቶች በእርግጥ አባት ሲሞት ሀዘኑ ከባድ ነው። ስሜቱ የከፋ እንደሆነ አውቃለሁ። ምንም ጥርጥር የለውም። ግን ሁሉም ነገር በልኩና በአግባቡ መሆን አለበት ነው ስንቱ ወጣት ስንቱ የሚያሳዝን ጨቅላ እየሞተ እየረከፈ ባለበት አገር ላይ ይኖርን። ግን ያው ደግሞ ይህን ያክል ሀዘን ማብዛት በእድሜያቸው ተጠርተው በጸጋቸው ላለፉ አባት እንዳውም ተከብረው እግዚአብሔርን አክብረው ደግሞ ካህንም ነበሩ ከእግዚአብሔር ቤተ መቅደስ ሳይለዩ እያገለገሉ ያለፉ ድንቅ አባታችን ናቸው እና ግን አሁን ያንቺ በጥቁር መልበስ ይሄን ያክል ጊዜ ምንድን ነው እያልኩ እየመከርኩ ነው። እሷ ግን እየሰማችኝ አይደለም። እስቲ እናንተ እንዳው በኮሜንት የምትሉት ነገር ካለ በሉልኝ፣ እስኪ እንደው ምከሩልኝ። እጅግም እያስቸገረች ነው። ምክንያቱም ጥቁር በመልበስ እንዳልኩት ይመጣ ለውጥ የለም ምት ዋለ እሺ፣ ቤተሰብ ሰላማችሁ ይብዛል። እንዴት ናችሁ ነው ያለው። እግዚአብሔር ይመስገን። ያው ከሶሻል ሚዲያ ጠፍቻለሁ እንደምታውቁት። በጣም ይገፋ ትንሽ አዘላኝ ስለነበርኩ ነው ስለደበረኝ፣ ስለአስጠላኝ ነው ሚዲያ ላይ አልወጣሁት ማለት ነው። ቤቱ ምጠፍች ያለው ጭራሽ የለውም ማለት ነው። እና በጣም ይቅርታ አባቴ አልፎ ነው እግዚአብሔር ነፍሱን ይማረውና ምንም ማድረግ አይቻልም እንግዲህ። ሰው ከሄደ በኋላ አይመለስም፣ በመታዘኑም በማጥቀሱም አይመለስም። የሚመለስ ቢሆን ምን ይመለስ ነበር፣ ግን ምንም ማድረግ አይቻልም። እና ጥቁር ባልኮ ደግሞ እኔ ያው አባቴ ቢያንስ ሞቶ ሰው ሁለት ዓመት ሶስት ዓመት ሀዘን ይለብሳል። ቢያንስ እኔ እንደ ሌሎቹ ረጅም ጊዜ ለመልበስ ፍላጎት የለኝም በእርግጥ ለራሴ ቃል የገባሁት ነው ከበፊቱ ራሱ ማለት ነው አልወድምም እና እንደ እግዚአብሔር ቃልም ደግሞ አይፈቅድም። ስለዚህ የሰው ልጅ ማዘን ያለበት ሶስት ቀን ብቻ ነው የሚለው እስከ ሰለስት ከዛ በኋላ ራሱ ለማዘን እንኳን እግዚአብሔር እንኳን አይፈቅድም የሞትንም አማረግ ነው የሚሆነው እና ቢያንስ እኔ እስከ ሰማኒያ ድረስ ግድ ለብሳለሁ ብዬ በራሴ ስላምንኩ ነው። ከሰማኒያ በኋላ ግን እንደማለብስ ነው በራሴ ቃል የገባሁት እኔ ሌሎቹ ወይ አብጂ ወይም ደግሞ ጥቁር በጥቁር ለብሼ አንድ አመት ምናምን ብዙ ነገር አለ። አሁን ሰው ሲሞትባቸው ካልጋለ ሁሉ መሬት እንተኛው ያለው የሚገርሙ ማለት ነውና እንደዚህ አይነት ደግሞ ለነሱም አይበጅም ለሞት በሃይማኖታችንም አይፈቅድም፣ እና ቢያንስ እኔ እስከ ሰማንያ ለብሳለሁ። ከሰማንያ በሆነ እንኳን እግዚአብሔር የፈቀደው ነው የሚሆነ ብዬ በራሴ አምኜ ነው ያለት ማለት ነው። እሱ ደግሞ ያው ጥቁር ልብስ ምንም አይጠቅምም ነው መጽሐፍ ቅዱስም አይፈቅድም፣ የእግዚአብሔር ቃልም አይፈቅድም፣ ተይቅርብሽ እያለ ነው። ደግሞ ቢያንስ እስከ ሰማንያ የአባቴን ሀዘን መልበስ አለብኝ በውስጥ ያልወጣም ብዬ ነው ያለሁት ማለት ነው። በዚህ ነው የምንከራከረው ብዙ ጊዜ እና እሱ አይጠቅምሽም ነው ሀዘን ሀዘን ይጨምራል እንደሚባለው አባቶቻችን እንደሚሉ ማለት ነውና እስከ ሰማንያ ጋር ስትለብስ ሰው ብዙ ጊዜ ይለብሳል። ሁለት አመት ሶስት አመት እስከ አንድ አመት የሚለብሳል። እኔ ቢያንስ እስከ ሰማንያ እንኳን አዘን የሚጣል ጊዜ ነው የሚለብሰው ማለት ነው እና ያንተ እንደምትለውም ያለመስማት ቀርቻ አይደለም። በእርግጥ አውቃለሁ። ከእግዚአብሔር ቃል የሚበልጥ ነገር የለም። ፈጣሪም አይፈቅድም እንኳን ሰው ማለት ነው። ድንች እስከ ሰማንያ ነው መስገድ። አባት ማጣት እናት ማጣት ማለት ከባድ፣ ምትክ የላቸውም። አልመኞች ስለዛ ነው። ቢያረጅም ባያረጅም ምንም ቢሆን ለምን በሽተኛ ሆኖ እድሜ ልኩን አይኖሩ? ግን ቢኖሩ ይሻላል አሉ ማለት ራሱ አሉ ነገር ነው። አባትን የሚያክል ነገር ማጣት ወይም ደግሞ እናት ማጣት በጣም ከባድ ነው የሚለው ሁለት አይን እንደ ማጣት ነው። ከሁለት አይን ደግሞ አንድ ሶስት ጣቱ ደግሞ አንድ አይናቸው እንደጠፋ መውጠር አለባቸው እና የአባት ማጣት በጣም ከባድ ነው እላቸዋለሁ። ግን ምንድነው እስከ ሰማንያም እስከ አርባ የሚለውን ነገር እኔ ብዙ አልደግፍም። ምክንያቱም እስከ ሰማንያም ተሄደ፣ እስከ አርባም ተለበሰ ጥቁር በመልበስ የሚመጣ ጥቅም የለም ነው። ቤተሰቦቻችን ለእናንተ ምክር የሚሆነው ምንድነው እንግዲህ አንዴ ሀዘን ወይም ደግሞ መከራ ወደ ቤታችን ሲመጣ ብዙ ሀዘን ማጥበቅ አያስፈልግም። ጥቁር በመልበስ ምንም የምናመጣው ነገር ስለሌለም ይልቁንም እንዳልኩት ነብስ ይማር ከማለት ያለፈና አጥቆ ማዘን የግድስ ሰማንያ ቀን ሳይሞላ ጥቁር ለብሳለሁ፣ ሊያለቅሳለሁ፣ ያዝናለሁ፣ ተክዛለሁ የሚለውን ነገር እኔ ስለማልደግፍ ነው። ምክንያቱም እኛ ሰዎች መደጋገፍ ካለብን በህይወት ዘመናችን ነው። በህይወት እያለን ነው። ሰው ከሞተ በኋላ አጥቆ የሚያለቅስ አጥቆ የሚያዝን ሰው አለ፣ ነገር ግን በቁም እያለ አንድ ቀን እንኳን ተጣይቆ የማያውቅ ሰው አንድ ቀን እንኳን ምን ጎደለህ፣ ምን ቸገረህ፣ ወይም ደግሞ ታሞ አልጋ ላይ ያለ እንኳን አንድ ቀን ውሃ ያላቀበለ ሰው ልክ ሞተ ሲባል የለለ አቧራ የሚያነሱ ሰዎች አሉ። እና ይህ አደል ለመሆን ያለበት ነው የእኔ አቋም እንጋንች እንግዲህ እንደ አቅሙች በህይወት እያሉ ለማገዝ፣ ለመጠየቅ፣ ለመርዳት የተቻለሽን ሙሉ አድርገሻል ነው ነው የምለው። ከዛ በኋላ ግን ሰው ካለፈ በኋላ እንዲክርር ማለት ጥሩ አይደለም። የግዴታ ሰማኔ ማለፍ የለበትም ብለሽ አጥብቂ ነው። ምክንያቱም ሀዘኑ የአባት ሞት ነው። ብዙ ጊዜ የሚቆይ በውስጥ የሚቆይ የሚከተል ነው እንጂ ከውጭ እንደዚህ በጥቁር በመልበስ ጥቁር ለብሶ በመንግላታት ምክንያቱም ጥቁር መልበስ በራሱ ራሱ ሌላ መከራ ነውና ሌላ ጣጣ ነውና ከዛ ጉዳይ ብትወጪ እና ጥቁር መልበሴን ብታዩ ነው እያልኩ ያለሁት ነገር ግን የሰዎች ደግሞ ልክ ናት ምትሉም ከሆናችሁ ሀሳባችሁን እቀበላለሁ እንደኔ እንደኔ ግን በፍጹም ልክ አይደለም አግባብ አይደለም ሰማንያ ሳይሞላ ጥቁር አለብስም ጥቁር አለ አስቀምጥም ጥቁር አልጠልም በጥቁር እቀጥላለሁ እኖራለሁ የሚለውን እኔ ብዙ ደጋፊ ስላል እንደውም እንዳለችው ብዙ ሰዎች ከሰማንያም በኋላ እንዲሁ እስከ አመት ሁለት ዓመት የሚቀጥሉ አሉ እያለች ነው። በፍጹም ይሄ አገባ አይደለም፣ ስርዓትም አይደለም። ይሄን በማድረግ ጽድቅ አይገኝም። እንደው መሆን ያለበት በሞተው ሰው ስም ጸዲቅ ለነዳያን መስጠት ያለችን ነገር ማካፈል ነው የሚገባው እንጂ በጣም አጥቆ ማዘን ስላልሆነ እና ከዚሁ ቀን በኋላ ጥቁር መልበስን ብታቋርጭ ለማለት ነው የምፈልገው። እስከ 80 ድረስ ጥቁር ለብስ የሚል ሕግ አለ? የለም ግን ውስጥ የፈለገው ነገር ነው። ውስጥ ስለፈለገው ብቻ ነው የሚለበስ አንዴ? አዎ ውስጥ ይልበስ የሚለው ለዛ ነው በቃ እንዴ አባቴ ያዘን ያሰኝ ልቆይበት። ምን

ቢያንስ ሰማንያ እንኳን ይውጣ አባቴ። አይጠቅምም ስጀምር እ እ ቢበዛ ምን ቢበዛ እ አባቴ ሲሞት ሳይሞት በፊት ገና ለአንደኛው ወንድሜ አደራ ሰጥቶታል፣ ይናገራሉ እሱ ራሱ አደራ። እኔ ጥቁር ለብሳችሁ እራሱ እንዳከሩኝ ብሏል። አባቴ ማለት ነው። አንደኛ ነገር እሱ እስከ ሰማንያ ራሱ ያልኩት ይሄ ነው። እሱ ይቺን ቃል ባይናገር እስከ አንድ አመት ጥቁር ለብሰን ልንደርቅ ይችላል። አባታችን እስከሆነ ድረስ ለአባታችን ነው፣ ግድ ነው። አባት አይለወጥም፣ አይቀየርም። ምጥቅም የለው ይገባል። በምን ቀየው አትሉ፣ ግን አባታችን ምንድነው አለ፣ በፈጠራችሁ እኔ ሞት ቆስ ተቃሙ፣ ነጭ ነጭ ለብሳችሁ ቅበሩ፣ እንዳታለቅሱብኝ ብሏል። የሚገርማችሁ የእሱ አባት ሲያልፍ እኔ እዚያ ተማሪ ነበርኩ፣ ቤተሰብ ጋር ሆኜ ማለት ነው። አባቱ ሲያልፍ የአባቴ አያቴ ማለት ነው። እኛ አያታችን ነውና ልጅነቱ ስላለብን እናለቅሳለን፣ በቃ እንደ ጉድ ማለት ነው። አባቴ የኛ ሁላችን የሚቆጣ ነበር። አፋችሁ ዝቦት ታለቅሱ እያለ ማለት ነው። አባቱ ሲሞት እንግዲህ አስበ ነው። እሱም ሲሞት ደግሞ በእኔ ስሞት እንዳታለቅሶብኝ ከሻላችሁ እንደ ነጭ የሆነ ለብሳችሁ ዘንጣችሁ መክበር ያለባችሁ እንጂ ጥቁር ልብሳችሁ አዝናቸው እንዳትቀብሩ እንዳታለቅሶብኝ ብሏል አባቴ። ይሄ ቃል ስላስገባ ደግሞ ኖርማሊ ለጥቁር ልብስ ኖርማል ብዬ ላዘን ብዬ አስቀድጄ አሰፍቼ ምናምን ለብሼ እስከ አንድ አንስት ሁለት መስጠት አልፈልግም። የአባቴን ቃል መጠበቅ እፈልጋለሁ። አትልበሱብኝ ካለ አትልበሱብኝ። ግን ግን እስከ ሰማንያ ለብስና ከሰማንያ በኋላ ግን አውልቃለሁ ማለት ነው። ለራስም ቃል የገባት ይሄ ነው። አይ ግን እዚህ እኮ የአባቴ ግዴታ መፈጸም አለብኝ። አይ እዚህ እኮ አፈረስሽ እኮ እሳቸው ጥቁር ነው ይሄ ውስጥ ራሱ አይፈቅድልም አሁን ይሄ ጥቁር ልብስ አስቀምጬ እንደፈለኩ እንትም ግን ውስጥ ከራሱ አይፈቅድልም ማቀው ውስጥ ከያለ ያዘ አባትህን እንድትረሳ እስከ መጨረሻው እንዲያርግ ነው አንዴ ያልሱ ምላፍ አይደለ ቢያንስ ጥቁር ልብስ ለስን አባትህን ውስጥ አይረሳም የተወሰነ ሰዓት ማለት ነው ይሄ ጥቁር ልብስ ካለ አባትህን ታስታውሳለህ እና ግዴታ ነው ግን እና አባቴ እግዚአብሔር መስከረል ነው እኔ ግን በበኩሌ ምለው ምንድነው አሁንም ይሄን ጥቁር ልብስ በቃ አስቀምጬ ነው

በጣም በጣም ደስ የሚል ነገር ነው እንግዲህ ልክ ነው ዞሮ ዞሮ ጥቁር ለብሱ ብለዋል እናንተ ግን ደግሞ ጥቁር ልብሳችሁ በጣም ለሰው እያስገርማችሁ ትገኛላችሁ እና መሆን የለበትም ነው እያልኩ ያለሁት ለማንኛውም ቤተሰቦች የምትለው ሀሳብ ልክ ከሆነ የእናንተን ሀሳብ እንቀበላለን እንደኔ ግን አሁንም ገና ሰማንያ እስኪደርስ ድረስ መጠበቅ የለብሽም የሚለውን አቋም እያለሁት ያው ያለው እንግዲህ እውነታ ይሄን ይመስላል ለዚህም ነው ከሚዲያ የጠፋችው ኤልሳቤት ማለት ነው።